ተከበራችሁ ውድ ቤተሰቦቼ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እኔ ግን ጠፍቻለሁ እንደድሮ ከቤታችሁ ማለሽ ይቅርታ ማለት ነው። አንደኛ ዋይፋይ ችግር ነው። ዋይፋይ በጣም ተበላሽቶብን ተሰቃይተናል ማለት ነው። ውድ ቤተሰቦች ዋይፋይ የለኝ ዛ ነው ማልዞረው ማልገባው፣ እና ደግሞ ያው የስራ ሁኔታ ነው። ረመዳን እንግዲህ ቢዚ ያደረገና ሁላችንም ጋነው ነው። እንሻአላህ በቀንነት ያውን ዘይር ሲስተካከልኝ መለሳለሁ እንደድሮዬ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ባያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ እና ኢንሻአላህ የሚጠቅማችኋል። አዳምጡ። በተቻላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅ በጣም አርቄ አመሰግናለሁ። ቀጥታ ወደ ፈትዋው ጥያቄና መልስ ወስዳችኋለሁ ማለት ነው። ውድ ቤተሰቦች ተከታተሉ። የደነገጋቸው ዒባዳዎች በሙሉ ስነ ስርዓትና አፈጻጸም አላቸው በታዘዝነው መሰረት ህግና ስርዓቱን አደቡን ጠብቆ ሲፈጸም ነው ዒባዳ ከተጠያቂነትም የሚያድነው አጅርም የሚያሰጠው አደቡ ከጎደለ መስፈርቱ ከጎደለ አጅሩም ይቀራል ተጠያቂነትም ያስከትላል አላህ ተባረክ ወተዓላ ነቢያትን የላከው መጽሐፍትን ያወረደው ሰዎችን ከአላህ ጋር ለማስተዋወቅ አላህ የሚወደውን የሚጠላውን ለይተው እንዲያውቁ እና ከእነሱ የሚጠበቀውን እንዲያደርጉ መራቅ ካለባቸው ነገር እንዲርቁ ለማስረዳት ነው። ዲን ላይ ማንኛውን ነገር በግምትና በደመነፍስ ማካሄድ አይቻልም። ያለ እውቀት የባዳ ማድረግ ወንጀል ነው። ያለ እውቀት ዒባዳ ማድረግ በግምት በመሰለኝ ዒባዳ ማድረግ ሸሪአን መጫወቻ ማድረግ ነው የሚሆን። ለዚህ ነው ቁርአን ላይ ተማሩ፣ ጌታዬ በእውቀት ጨምርልኝ በሉ፣ የማታውቁ ከሆነ ጠይቁ የተባለው። ስለዚህ ማንኛውንም ዒባዳ ከመጀመራችን በፊት በዕልም በእውቀት ልንጓዝ ይገባ ነው። ማናውቃቸው ነገሮች ሲገጥሙን ልንጠይቅ ልናነብ እውቀት ላይ ቡርሃን ላይ ሆንን ጌታችን ልናመልክ ይገባናል። ረመዳን ላይ በየአመቱ የሚታዩ ስህተቶች አሉ። አንዳንዶቹ በግዴለሽነት በጥንቃቄ ጉድለት ነው፣ ሌሎቹ ደግሞ በጅህልና ነው። ባለንበት ዘመን አላወቅኩም የሚል ምክንያት አላህ ዘንድ አያዋጣም፣ ተቀባይነት አያገኝም። እውቀት ከሁሉም ኪስ ላይ እጁ ላይ ቦርሳ ላይ ከቤት ግድግዳ ላይ ደርሷል እና ልናነብ በተለያየ መንገድ እየተላለፉ ያሉ ትምህርቶችን ልናዳምጥ ያልገባንን ልንጠይቅ ይገባል። በዒባዳ ውስጣችን መረጋጋት የሚችለው አንድም እውቀት ላይ ሆነን ስንተገብረው። ብዙ ጊዜ ሰዎች ያዘለቀቅ የሚያደርጉት ብዙ ነገር የሚያጎሉት የሚያበላሹት ያለ እውቀት ስለሚያከናውኑ ነው። ሶላቱንም ጾሙንም ዘካውንም ሐጁንም ትጥበቱንም አለባበሱንም ጫፉን ብቻ በማወቅ የእስላም የዲን አካል ነው በማለት ወይም ከወላጆች በመውረስ ነው አብዛኛው ሰው የሚያከናውነው፣ እንጂ ቅድመ ሁኔታውን መስፈርቱን አውቆና ጠብቆ አይደለም አብዛኛው ሰው የሚተገብረው። ህል የስተዊ ለዚነ ያለሙና ወለዚነ ላይ ላ ያለሙን ብሏል። አላ ተባርክ ላ የሚያውቁና የማያውቁ እኩል ናቸው እንዲህ ብሏል። የተለያዩ ዒባዳዎች ደረጃቸው ከሚበላለጡበት ምክንያት አንዱ ዒባዳውን እውቀት ላይ ሆኖ ማከናወን ያለ እውቀት ማከናወን ነው። እና የምንሰራው ዒባዳ ራሱ አጅሩ ከፍ እንዲል በእውቀት ላይ ሆነን ልናከናወን ይገባ ነው። እውቀትን የምናገኝባቸው መንገዶች የተለያዩ ናቸው። መጽሐፍትን ማንበብ በዑለሞች የተጻፉ የተጣሩ ከቁርአንና ሐዲስ ምንጭ የተቀዱ መጽሐፍትን ማንበብ፣ ቁርአንና ሐዲስን የሚያብራሩ የድምፅ ቅጂዎችን ማድመጥ፣ ዑለሞች ጋር ቁጭ ብሎ መማር፣ ያልገባንን መጠየቅ የተለያዩ እውቀት የምናገኝባቸው መንገዶች ናቸው። ይሄ ሁሉ አማራጭ ያለ በየአመቱ ተመሳሳይ ስህተት ስልንደግም አይገባም። እድሜያችን በጨመረ ቁጥር ኢማናችን እውቀታችን ሊጨምር ይገባል። በጊዜ መስጅድ በመግባት ከእሻ እስከ ታዳን እስከ ኢቃም ያለውን ሰዓት በዕልም ልናሳልፍ በሰዓቱ ኢቃም ተደርጎ እንዲሰገድ በጊዜ ሰብሰብልናል ይገባል። ዛሬ ከምናያቸው ጥያቄዎች የመጀመሪያው ንያ አድርጎ ቁርአንን ቀርቶ አጅሩን ለሞተ ሰው ይሁን ማለት በሸሪሃ እንዴት ይታያል የሚል ጥያቄ ነው። የሰው ልጅ በህይወት ያለ ነው ለራሱ መልካም ስራ መስራት ያለበት ያለምንም ጥርጥር ያለምንም ኪላፍ ለሰው ልጅ የሚደርሰው የሚጠቅመው ዱኒያ ላይ በፍላጎቱ በምርጫው ንያ አድርጎ የነቢን አለይህ ሶላት ወሰላም ሱና ተከትሎ የሰራው ስራ ነው። ለሰው ልጅ የሚጠቅመው ከሞተ በኋላ ለሱ ብለው ሌሎች ሰዎች የሚሰሩት ስራ የሚደርስ አለ። በሐዲስ የተነገረ ዱዓ ይደርሳል፣ እስትግፋር ይደርሳል። ሐጅ ኖሮበት ሐጅ ያላደረገ ሰው ጾም ኖሮበት ጾም ያልጾመ ሰው ቤተሰቦቹ ወዳጆቹ ይዞሙለት፣ ይደርሳል። እነዚህ እንደ ምሳሌ ነው የተነገሩት። ሐጅ ጾም እንደ ምሳሌ ነው የተነገሩትና ሌሎችም መልካም ስራዎች ለሞተ ሰው ተነይተው ከተሰሩ ይደርሳሉ ያሉ በርካታ ሊቃውንት አሉ። በዚህም መሰረት አንድ ሰው ቁርአን ቀርቶ አቀራሩ ላይ አፈጻጸሙ ላይ ቢድዓ ሳይገባበት፣ በጀማዓ ተሰብስቦ ሳይሆን ምግብ ተዘጋጅቶ ምግቡን በልተው ለምግቡ ክፍያ በሚመስል መልኩ ሳይሆን፣ ሟቹ የተቀበረበትን የሞተበትን ቀን የሞት ዓመት አርባኛ ቀን ወዘተ እያሉ ከቀን ጋር ሳያያዝ ከሆነ ግለሰብ ለራሱ ቀርቶ ዛሬ የቀራሁትን በዚህ ወር የቀራሁትን ይሄን ዙር ያከተምኩትን አጅሮን አላህ ለገሌ ያደርግልኝ ብሎ በውስጡ ነይቶ ቢቀራ ጾም ያለበት ሰው ጾም እንደሚደርሰው ቢጾምለት እንደሚደርሰው ሀጅ የተደረገለት ሰው እንደሚደርሰው ይሄም ይሳፈለታል ያሉ የተወሰኑ ሊቃውንት አሉ። ነገር ግን ሐዲስ ላይ የተነገረው ኢስቲግፋር፣ ሐጅ፣ ሶም ነው እና በእነዚህ ላይ ብቻ በመገደብ ቁርአንና መሰል ዒባዳዎችን በራስ ከርቶ ሲያኸትሙ ሊቀሩለት ለፈለጉ ሰው ዱዓ ማድረጉ ይሻላል። መቅራቱ ለራስ ሆኖ ቁርአን ሲኸተም መቅቡል የሆነ ዱዓ አለ። ዱ መቅቡል ነው ስለተባለ ቁርአኑን ሲያፈትሙ ለሚፈልጉት ለሟች ዱዓ ቢደረግ የተሻለ አፈዛዘሙ ላይ ቢድ ሳይገባበት በግል ተቀርቶ አጅሩ ለገሌ ይሆንልኝ ቢሉ፣ ሐንበልዮች፣ ሌሎችም እንደሚሉት ማንኛውም ቁርባ መልካም ስራ ለሟች ተነይቶ ከተሰራ ይደርሳል በሚለው መተም መሰረት ቁርአንም አጅሩ ይደርሳል ማለት ይቻላል። ግን አፈዛዘሙ ላይ ብዙ ሀገር ላይ እንደሚታየው ብዙ ጊዜ እንደሚታየው በአርባኛው ቀን በሦስተኛው ቀን ወዘተ ተብሎ የሚቀሩ ሰዎች እንደ ክፍያ ምግብ እንዲበሉ ተደርጎ መሆን የለበትም ተሰብስቦ መቅራቱም ቢዳ ይሆናል በግለሰብ ደረጃ ከተደረገ ሊደርስ ይችላል እንሻ አላሁ ተዓላ ሌላኛው ጥያቄ ከቤተሰብ ጋር ተሰባስበን ረመባን ላይ ቁርአን በተራ እንቀራለን በዚህም በቀን አንድ ጁዝ በመቅራት አንዴ እናኸትማለን ይህ እንዴት ይታያል የተሻለ እውቀት ያላቸው እርማት ያደርጋሉ። አጅነቢ የለብንም። ይህ እንዴት ይታያል ወይስ በግል እየቀሩ ማህተሙ ይሻላል የሚል። ይህ ሙዳረሳ ይባላል፣ ቁርአንን መማማር ይባላል። በግል መቅራትም ይቻላል። በጋራ ሰብሰብ ብሎ አንዱ እየቀራ ሌሎች ያደመጡ በዙር መቅራትም ይቻላል። በተለይ የጥያቄው መጨረሻ ላይ እንደተባለው በእውቀት የሚሻሉ ሰዎች የሚያርሙ ሲሆን ከቃል ንባብ ባሻገር አንዳንድ አንቀጾች ላይ ቆም ብለው የሚመካከሉ ከሆነ ባል ሚስት ልጆች ወንድም እህት ተሰብስበው ቢቀሩ በተለይ ረመዳን ምሽቶች ላይ ይቻላል ነቢዩ ዐለይሂ ሰላቱ ወሰላም ከጅብሪል ጋር ሆነው ረመዳን ማታ ማታ ላይ ይቀሩ ነው አንዴ ነቢዩ ይቀራሉ ጅብሪል ያደምጣል። ሌላ ጊዜ ጅብሪል ይቀራል ነቢዩ ያደምጣሉ። የሞቱበት የመጨረሻው አመት ላይ አንዳንድ ሶሐቦችም ታድመዋል ይሄን ኸትማ አንዳንድ ይህን ከትማ ጅብሪልና ነቢዩ አለይሂ ሰላቱ ወሰላም የሚማማሩበትን በተራ ተራ የሚቀሩበትን የሚደማመጡበትን ከትማ ሌላ አካልም ታድሟል ነቢና በመላይካ መሀል ነውና ሌላ ሰው አይቻልም አይባልም ከዛም በኋላ የፊቅህ ሊቃውንት ሙዳረሳ በሚል ስያሜ ያጸደቁት ተግባር ነገር ግን እክትላጡ መኖር የለበትም በድፍረት መሆን የለበትም ከመሀላቸው የሚሻል ሰው መኖር አለበት መማማሪያ ወይም እውቀት መጨመሪያ ወይም ኢማን መጨመሪያ መሆን አለበት ሁሌም ደግሞ በዚህ ብቻ መብቃቃት አይገባም። የሆነ ሰዓት ላይ በጋራ መቅራት ሙዳረሻ ማድረግ፣ የሆነ ጊዜ ደግሞ ለብቻ በግል የሚቀሩበት ሰዓት ማመቻቸት ነው። ከሁለቱ የቱ ነው የሚሻለው? በግል ነው የሚሻለው። ይሄ ይበልጥ ልብ የሚረጥብበት ኢማን የሚጨምርበት በቁርአን የሚገሰጡበት የሚጠቀሙበት የቱ ነው? ለብቻ ሲቀሩ ነው? ያም ማድረግ ነው። በጀማዓ ሲቀሩ ነው ኢማን የሚጨምረው? በጀማዓ ማድረግ ነው። ሁሉም በጋራ አንድ ላይ ግን መቅራት የለባቸው። አስር ሰዎች አምስት ሰዎች አንድ ላይ ቁጭ ብለው በአንድ ድምፅ በጋራ ጀምሮ በጋራ ማቆም የለባቸው። አንዱ እየቀራ አንዱ ማድመጣል። የተወሰኑት እያደመጡ አንዱ እየቀራ በተራ ተራ መሆን አለበት። ሌላኛው ጥያቄ ስትንሻክ ሲደረግ ስትንሻክ ሲያደርግ